ከሰሞኑ ድምፃዊ ያሬድ ነጉ በማረሚያ ቤት ባሳየው የሙዚቃ ኮንሰርት ቪዲዮ ላይ የተለያዩ ታራሚዎችና የቀጠሮ እስረኞችን ተመልክተናል። ከነዚህም እስረኞች መካከል በኢትዮጵያ አየር መንገድ ጉዳይ ከነጆን ዳንኤል ጋር የተከሰሰችው ቲክቶከሯ ይድድያ ነፃነት በምስል በርካቶች ተመልክተው አስነበርም። ይድድያ በዚህ እስር ቤት ውስጥ ነፍሰ ጥሩ ሁና መታየቷና ለመውለድ ወደ ሆስፒታል እንድትላክ ፍርድ ቤቱን የጠየቀች መሆኑን በተለያዩ ሶሻል ሚዲያዎች ሲዘዋወር መቆየቱ የሚታወስ ሲሆን ፍርድ ቤቱም እዛው እንደ ማንኛውም እስረኛ እንድትወልድ ተወስኗል ሲባል የቆየ ቢሆንም በስተመጨረሻም ፍርድ ቤቱን ጠይቃ በጋንዲ ሆስፒታል መውለዷ እውነት ሆኗል። በርካቶች ይቺ ወጣት በእስር ቤት እንድትወልድ ፍርድ ቤት ተወስኖባታል በማለት በተለያዩ ሶሻል ሚዲያዎች ላይ ቢገለጽም በጋንዲ ሆስፒታል 3.7 ኪሎ ግራም የሚመዝን ወንድ ልጇን በሰላም መገላገሏ ጉርሻ ፔጅ በፌስቡክ ፔጃቸው ላይ አጋርተዋል። ኢዲዲያ በፌዴራል ፖሊስ ታጅባ ወደ ጋንዲ ሆስፒታል እንደተወሰደችና በምጥ እንድትወልድ ዶክተሮች ወስነው የነበረ ቢሆንም በመጨረሻም በምጥ ለመውለድ ባለመቻሏ በኦፕሬሽን እንደወለደች ተገልጿል። ኢዲዲያና ልጇም በሙሉ ጤንነት ላይ መሆናቸውም ተገልጿል። ኢዲዲያ ወይም በሌላ ስሟ ኑዮ ነሐሴ 16 ቀን ከአዲስ አበባ ወደ መቀሌ በአውሮፕላን ጉዟቸውን በማድረግ ላይ ያሉም የኢትዮጵያ አየር መንገድ ለጉዞ ምቹ አይደለም በማለት በረራውን ካራዘ ከተፈጸመ በኋላ ሁሉም ተጓዦች ከአውሮፕላን ወርደው እንዲቆዩ ከወሰነ በኋላም እነጆን ዳንኤል አንወርድም ማለታቸውን ተከትሎ አየር መንገዱ ክስ እንዳቀረበባቸውም የሚዘነጋ አይደለም። አንወርድም ከማለታቸውን በተጨማሪ በቀጥታ ላይቭ ስትሪም ላይ በማስተላለፋቸው ምክንያት የአየር መንገዱን ስም አጥፍተዋል ተብለው በፖሊስ ተይዘው ፍርድ ቤት መቅረባቸውም የሚዘነጋ አይደለም። ዮሐንስ ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ደረባ ይዲዲያ ነፃነት፣ ኤሊኒ ክንፈ የተባሉ ተከሳሾችም ፍርድ ቤቱ በማረሚያ ቤት ሆነው ጉዳያቸውን እንዲከታተሉ ከወሰነባቸው በኋላ ለበርካታ ወራት በእስር ቤት ይገኛሉ። ለይዲዲያ ነፃነት ቤተሰቦች እና ጓደኞች እንኳን ደሳላችሁ እያልን ዘወትር ወቅታዊና አዳዲስ መረጃዎች እንዲደርሳችሁ ዜና ቲቪን ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን አትርሱም።